በቀበሌ የሴት ጎበዝ ብለው ሰጡኝ። በማየት ነው ወይስ ሰልጥነሻል? የሰው ልጅ ሰርቶ ሲበላ ነው የሚጣፍጠው። እሱ እኮ ነው ችግሩ። ሰራተኛ ስትሄደብኝ እንደዚህ ለእናቴ አይነት ብቻ ሰጠው ተወዳችሁ ተመልካቾቻችን ምንትዋብ ፕሮግራማችን ጀምረዋ እንድትከታተሉን እንጋብዛለን። በዛሬ ፕሮግራማችን እንዲህ በጠዋት ዛሬ ስራ ተሰይሜ ያለው ማለት ነው። ዛሬ ምንትዋብ ፕሮግራማችን ከወይዘሮ ራሄል አሰፋ ጋር የምናደርገውን ቆይታ ወደ እናንተ ልናደርስላችሁ ወደናል። ዛሬ ራሄልን ብቻ ሳይሆን እኔም ልጆቿን ለማሳረፍ እንዲህ በጠዋት ተገኝቼ ስራ እያገዝኳት ነው። ወይዘሮ ራሄል ማነች? ምንድነች? ከሷስ ታሪክ ደግሞ ምን እንስማ ለምትሉ ደግሞ ፕሮግራሙን በትዕግስት እንድትከታተሉን በአክብሮት እንጋብዛለን። አብራችሁን ሆኑ። ስራ እንዴት ለመድሽው? ጸጉር ስራ በጣም ከባድ ነው። እሺ፣ በማየት ነው ወይ ሰልጥነሻል? በማየት ነው የጸጉር ባለሙያ ነው የመሰልሽን። ጋዜጠኝነቱን ትቼ ሳምንት ነው የጀመርሻት። በሽሩባ አዲሽን የተለማመድሽ ወደኋላ? አረ በጣም ብዙ ጊዜ ነው በእውነት የእውነት። አመቱ ማወቅ አልችልም። 9495 ያው በጻኑኝ ዶክተር በይሌ አንዴ ለሴቶች ጎበዞች አበረታታው ኮንዶሚኒየም ሰጠ ነበር። ለአንድ አመት የባህር ዳር ዩኒቨርሲቲ ፕሬዝዳንት የነበረው እሱ በቀበሌ የሴት ጎበዝ ብለው ሰጡኝ። ምንም ምንም እቃ የለኝም፣ ብርም የለም። ስለዚህ እዛች ቤት ቤት ገባሁና ቀን ቀን ከአራት ሰዓት በኋላ ሰላምማ እንዴነሽ አረፈ በይ እዛች ጋር ገባን። ሹርባ ቤት ብቻ ነው የከፈትኩት በሰዓቱ ምንም ስላልነበረ። ሲፈቀድልኝ ኮንዶሚኒየሙ የስራ ቦታ ነው ወይስ መኖሪያ ነው? ለስራ ሰርታችሁ ወረት ያዙበት። ምንም ብር አይሰጥሽ እና ያው ጎበዝ ከሆንሽ ብዙ ጥሩ ነገር ምን ምንም አንድ ጠረጴዛ የኖርማን ጣውላ ጠረጴዛ እዛ ገብተሽ ሌሊት እንጀራ ይጋገራል፣ ለስጋ ቤት ይረከባል። ቀን ከአራት ከሶስት ሰዓት ጀምሮ ፀጉር ቤት ይከፈታል። ሮጴን እየሰራው ያንን እቁብ እየጣልሽ አንዴ ካውያ ይሄ ሌት እንትኑ ካውያ የለም፣ ብረቷ ሁና በአልኮል ባልኮል የምንሰራበት እሷን የገዛሁ ዕለት ደኔት ቱጃራ በጣም የለም አን እያ ቆብ ይጣላል ይሰራል፣ ምናምን በቃ በየጊዜው እቃ መግዛት ነው። ልጆችሽ እንዴት የምንሾች ናቸው? ትልቁ ሕፃን ያን ያህል ስንት ዓመት ነበሩ? ስድስት ዓመት ይሄ አሁን ያየሽው የሶስት ዓመት እች ገና አራት ናት። ወደ ውስጥ ሁሉ እየሆነ ነው። ያን ያህል ስራ ምሰሪ ነበረ። ጠዋት ተነስተሽ ምን ነበር የምታደርጊው? ተይ ይከብዳል። ለልጆች ቁርስ ትሰጫለሽ፣ ትምህርት ቤት የሚሄደውን ትሸኝና፣ ያው አንቺ አትበይ። እዚህ መሀል ላይ ምግብ የለሽ። ቡና ፈላለሁ፣ ቡና ጠጣለሁ፣ እሄዳለሁ ወደ ስሬ፣ ልብስ አጥቡላለሁ። ትምህርት ቤት ሲመጡ እነሱ ቀድመሽ መግባት አለብሽ፣ ምግብ ሰርተሽ ለመጠበቅ። እነሱ እንዲያውቁ አልፈልግም። ሁሉም ትምህርት ቤት ይሄዳሉ፣ ሁሉም ትምህርት ቤት ናቸው። እቹ ብቻ ነው ትችና፣ ችግር ነው እንዲያውቁ አልፈልግም። አሁንም የሚያውቁት ነገር ራሱ ያለ አይመስለኝም። ብዙ ነገሮች ሆድ ውስጥ ትችላለሽ እና ዝም ማለት ጥሩ ነው። ግን ከቻለ አንድ እናት ለልጁ አንቺ ምናምን ልጅ ብሎ ሳይሳድሩ ነገር አለመሰለሽ? በዛ መሀል ውስጥ ሰዓት ብትነግሪያቸው ምን ይሆን ነበር መሰልሽ? ሰርቆስ ማምጣት ይደርሳል። እንደውም የሆነ ገጠመኝ ልንገርሽ። ልጄ ምግብ እንደማልበላ ያውቃል። ትልቁ እና ሱቅ ላይ ሄዶ ቡና ግዛ ተብሎ ተልኩ ቡና ግዛ ተብሎ ሲላክ ትልቅ እየድንቼ ያለ ሱቁ ላይ ያረጋትና አንከባሉ ይዛት ይመጣል። ለምን እሱ እኔ በልቼ እንዲያገኝ ነው። ከዛ ከየት አመጣኸው አልኩት። አረእናቴ ወድቆ አገኝቼ ነው አለ። በታሪክ ወድቆ አር ያገኘው እንዴት እንዳረክልን ገረህ አልኩት። እንደዚህ እንደዚህ አደ ያረካው አልኩት። አዎ

እንጂ ዛሬ ምንም ነገር የላችሁም ልጆቼ ስትዩ የሚቆዘሙት መቆዘም እያሳዘንሽ ነው እና ቀን እንጀራ ልብስ ታጥቢያለሽ። እንጀራ ለልጅ ትነሻለሽ፣ ልብስ ትቀበያለሽ። ልጆች ይቀበሉልኛል በር ላይ ያው የጎረመሰር የሚሄዱት በሄዱት ልብስ ይቀበሉልኛል። እኔ ጸጉር ቤት ይሄዳለሁ ጸጉር ቤት ስሰራ እቆያለሁ። ልብስ ይቀበሉልኛል። ማታ ዘብዘፍ ያድራለሁ። ጠዋት ለሊት ትነሻለሽ፣ ማታ ስታጥቢ ታድሪያለሽ፣ ጠዋት ላይ ታስጪያለሽ። ጠዋት እንደተለመደው ቁርስ ታበይና ለልጆችሽ፣ እነሱም ወደ ስራ፣ አንቺም ወደ ልብስ አጠባሽ። አንድ አመት በኋላ ብዙ ነገሮች ሲታይ እውነቱን ሀብታም ነው የምመስለው። ይኸው ወንበር ምናምን ምናምን ስታይ ልቀቂ ተብያለሁ። የት እገባለሁ? ስለዚህ ግዴታ ያንን ሆቴል ተነጋገርኩኝ። አስራ አምስት ሺ ምንም ብር የለኝም ብዬሻል። ሰባት መቶ ብር አለኝ ተነጋገርኩ ከአስራ አምስት ቀን በኋላ ብሩን እሰጥሀለሁ አልኩኝ። እዛ ሆቴል ውስጥ ገባ። ሙሉ ቃሉ ቤቱ ነው የምከራየው፣ ከእነ ፍርጁ ምግብ ቤት አለ። ምግብ ቤት ምግብ ባለሙያ ነው። ከዛ ሙሉ ቤቱን አስራ አምስት ሺህ ተከራየው። ሰባት መቶ ብርጅሽ ላይ እያለ ማለት ነው። ሌላ ሀሳብ የለ፣ ምንም አይነት ብር የለ

ወይን ከጎረቤት አመጣለሁ ሀምሳ ብር አለችኝ። ከወይ ከወይ ከእሱ ቀንጥቼ እዛ ምሸጥ ማለት ነው። ብርጭቆ ክራይ የለኝማ የኮሮና ጊዜ ኮጉላርክ፣ ግን አላረፍኩም በኮሮና ራሱ። በቦርሳ አዞራለሁ ሞቀ ቀዘቀዘ የለም ይጠጣል። ሰው ሰው ከባባለው ሰው የነዛ ሰዎች እኔ ጋ ይመጣሉ። ልደት እኔ ቤት በሆነ መከበር ቤቢ ሻወር መከበር ተጀመረ። በይቱ ዝም ያለው ቤት ማለት ነው። እዛ ልቀቂልኛል ቤቱ ውስ የት ልግባ? ምንም እጀ ላይ ብር የለም። አስራ አምስት ሺህ ነው ከፍለሽ የምትኖሪው። የሁሉ ዱቤ ነው የምታመጭው። እና ምን እንኳን ሌላ እኔ እንጃ የሆነ ላሳዝነው ሁሉ ይገባ ነበር በዛ ሰዓት። እንደዛ እየተጨነቅሽ ሰርች ሙሉ ፀጉር ቤቱ አለ አይቀርም። ልጄ አዲስ አበባ ያለው ልጄ ጎበዝ ነበር፣ ይሰራ ነበር። እሱ ይሰራል ከዛ የጸጉር ቤቱን ይዞ። ምን ነካሽ አለኝ። እንደገና እዚህ ፀጉር እዚህ አሁን ምግብ ቤት የተውኩበት ምክንያት ፀልጬ እንትን ነው ሐምሌ አካባቢ ላይ ነው የለቀኩት ቤት። ከውጭ ዝናብ አለ ከዛ ጋር እፍ በል እንደድ አትንደድ እጨናበሳለሁ አልኩሽ። ወደኋላ ዝም ብለሽ ስትዪው እራሱ በጣም ነበር የሚከብደው። ምብራን እናትዬ አለኝ። ምን ነካሽ አለኝ። እንትን እራሱ ቀጥረሽ እራሱ ማሰራት ይችላል። ሙሉ ዕቃ እያለሽ ደግሞ አሁን እንደዚህ ልጅ እውነትም አልኩና በአንድ ቀን ዘጋሁት። ያንን ያንን ዘግቼው በቃ ሙሉ ጭንቅላቴ ወደ ፀጉር ቤት ይሆናል። በቃ ሙሉ ወደዚህ ሆንኩኝ፣ ተውኩኝ። ሌላ ነገር በቃ አልሰራም። ልጆችሽን በዚህ ደረጃ እራሱ አብቅተሽ ካደረስሽ ትልቅ ተመስገን። ሀብትን ሀብትን ደስ አለሽ። ወዋል እንደፈለግሽ ነው የሰራሁሽ።

እን ው መጣልሽጫማሱችር አሁን ክረምት ላይ ደግሞ እንትን ነው ሹሩባ ብቻ ነው እንጂ እዚህ ላይ የሚገባ ስለዚህ የሚራየሚነካኝ ነገር የለም። ይሄዳለሁ አመጣለሁ። ጠዋት ወደ አራት ሰዓት ላ ማሽላ መጣለሁ አመጣለሁ ትልቅ ረደሰ ላይ እንጥዳለሁ። ሰዓት ላይ ትወጫል ዚች በሬ ገለባ ሶስት ከች እና ትኩሱ ይደርሳል አልኩሽ። በእንትኑ እና እዛው ከነፈር የሚለው ነው የሚወጣው። ስራ ስትሰሪው እና ስታዪው ልዩነት አላቸው። ስታዪው ይፈር ትፈሪዋለሽ፣ ስትሰሪው ግን ኖርማል እንደ ደግሞ እዚህ ጀምረሽ አንቺ እኮ ማሰሪ የለሽ ይልሻል። ታዲያ ሰው ሲያል ደግሞ ደሞ እዚህ ጀምረሽ እስ ማ ማሰሪ እኮ የለሽ ይልሻል። ስራ ለመጀመር ነው መወሰን ፈልገው እንጂ በሩቅ እየሄድሽ ከፈራሽ ያስፈራሻል። እውነት ነው። አደከምኩሽ ምን አደከምሽ በጣም የዛሬ ሎነአ አንዱ አዲስ አበባ ስራ ይዞልኛል እዚሁ ሰልጥ ነው ማሰልጠኛ አልገባም አዲስ አበባ ነው አሁን ጋር ሰልጥ ነው ስራ ይዟል እንትን መካከለኛው ል እናቴ ለእርዳታ ውጪ ሰጣብኛለች፣ ያልኩሽ ነው። ሶስተኛው ደግሞ የቅድም ያየሽው ነው። እዚህ የነበረ ይሰራል፣ አብሮኝ ይሰራል፣ የታዘዘውን ይሰራል። ባለሙያ መሆን የሚፈልጉ ሁሉም አይ እማዬ ናት የምትፈልገው፣ እማ ትፈልጋለች። የእጅ ሙያው እንዲኖራቸው አንድ ነገር ነው። ተወካያቸው ማለት ይሄ ነው የምትይው ነገር የለም ይሄንን ነው እንጂ ቤት ኑሮ ወይም ቤት አልሰጣቸውም። ክራይ ላይ ነኝ። አንድ ቀን የሆነ ነገር ብሆን አይሆኑ ቦታ እንዳይወድጉ ፈልጋሉ። ተፈታኝ ናት፣ ጎበዝ ናት። ስለዚህ በትምህርቷ ጊዜ ያላት ለማጥናት ትርፍ ሰዓት ነው። ትርፍ ሰዓት በቃ መባከን የለበትም። ቁጠባ እንዴት ነው? ለካስተመር የምመች ነገር ነው። አይ እንደ ወደ ሊዮና ላንድ በአል አካባቢ ሲደርስ ምትመች ወገብ ይሰማል። አይገርምም? አዎ ወገብ ያማል መሰለኝ። እንግዲህ አይ ያማል። ስለዚህ ቁጭ ብለን በጣም ደስ የሚል የህይወት ተሞክሮሽን እየነገርሽ ነው ያለሽው እና፣ እንግዲህ ሪች ያልሰራችው ስራ ምን አለ ቢባል ምን ልበል? ምንም። አዎ ምንም ምንም ነገር ነገር ምንም ያልሰራሁት የለም። አይገርም ስቲል ከልጅነት የራሱ ምንም ያልሰራሁት ነገር የለም። ቆሎም ሸጫ አለሁ በሰዓቱ ያው ከቤት ከእንደነገርኩሽ ከቤተ ሰው ጋር ምናምን ቆሎም ሸጫ አለው። ለመቋቋም እንደ ምን አጠነከረች አስተዳደጌ። አንዳንዴ ክፉን ነገር እንጠለዋለን ግን ክፉ ነገር በጣም ያጠነክረናል። ውሸት እየመሰለን ነው። እናቴን አላማርራትም፣ አሳድጋኛለች። የክርስትና እናቴ ግን ጥሩ አስተዳደግ አይደለም። ማንም እንደሌለኝ አወቁ፣ ብቻይ እንደሆንኩ የነበረሆኝ የማድገቡ እና ባለቤት ያለ

ያገኘው መጣ እውነት መጣ። ስመጣ እናቴን ያገኘዋት ግን እንጀራ አባቴ እንዳለኝ አይደለም እናቴን ያገኘዋት እና በጣም በጣም ምንም ያልተገናኘ ሆነ። ሌላ ሕይወት መጣ። ባህር ዳር ከገባው ሌላ ሕይወት መጣ። ከዛ ቤት ቤት ተከራይ ቤት ተከራይ ትንሽ ቤት 17 ብር ተከራይ ደስ የምትል ቤት ቀበሌው አካባቢ ከዛ ምን አደረኩ መሰለች? ምንም ስራ የለ፣ ሚድሮክ ወጥቤት አስገባኝ የእንጀራ አባት፣ እዛ አላፊ ነው። ከዛ ሚድሮክ ወጥቤት ገባ የኖርኩ እያለ ምን ሆነ መሰለች? የትልቁ ልጄ ይታመም፣ ታሞ ቀሱ በተከታታይ ሲታመም፣ ሌላ ስራ ጨመርኩ። አልበቃኝ አለ ብር። የቤቶች ባለቤት እንጀራ ያስጋግራል እሱን እንጀራ ያስኩኝ። እዛ የሚድሮክ ደግሞ ቱታ ያሳጥባሉ። ቅዳሜ ከሰዓት እረፍት ነን፣ እሑድ ሙሉ ቀን እረፍት ነን። ቅዳሜ ከሰዓት ሙሉ ቱታ እለቅማለሁ፣ እሰበስባለሁ፣ አጥባለሁ። ቱታ ቀን ቀን ይታጠባል፣ እንጀራ ጋግራለሁ። የስራ መስሪያዎች የገራጁ፣ እሱን አጥባለሁ። ልጄን ማሳደግ ማሳደቅ ጀመርኩ፣ ዘና ያለ ህይወት መኖር ጀመርኩ። ባልታሰበ ጉዳይ እየመጣሁ ነው ተቀበይኝ ተባልኩኝ። ስልክ ተደወለ። የልጁ አባት የልጅ አባት መጣ። ደስ አለኝ። የእውነት ደስ አለኝ። የምወደው ባሌ ነው ደስ አለኝ። ምንም በማናውቀው ጉዳይ ከኖርኩበት ብድግ አድርጎ ቀበሌ እስር ይዞኝ ሄደ። ከዚህ ቤት እንዳትወጭ ተባልኩ። በቃ ተከለከልኩ። እሺ ተከልክዬ ቁጭ አልኩ። ተከልክዬ ቁጭ ባልኩበት ሰዓት ላይ ትልቁ ልጅ አራት አመቱ ነው። መጣ። እሱ አብርሃምን አረከስኩ። ሻርፕ የስምንት ወር ሲሆን ጥሎኝ ጠፋ። እዛ ከሰለ ለጥፌ ጥሩ ልጅ አለች፣ ሰራተኛ ናት፣ ጎበዝ ናት ይሏትና ከአረብ ሀገር የተመለሰች ልጅ ነበረች። እቺ እንዳጋጣሚ ምግብ ቤት ከፍታለች፣ ክትፎ ቤትና ቋንጣ ፍርፍር ምናም። ይሄ ወጣ ወጣ ወቀ እሱ ጎበዝ ልጅ ናት፣ እንደዚህ እንደዚህ፣ ባሏ ጥሏት ሂዶ ነው እንጂ አስገቢያስ ሲሏት እሷ ጋር መስራት ጀመርኩ። 80 ብር ወጥ ወጥ ቤት፣ 80 ብር እየሰራው ነው ያለ። ምጤ መጣ፣ ትልቁ መካከለኛውን፣ መካከለኛው ልጅ ነው፣ ምጤ መጣ የቀሚስ ቃል ስልክ ይዘ ነበር። የቀሚስ ቃል ስልክ ደወልኩ። እዛ አካባቢ ቀበል ያስርጋል። በጣም ብዙ ስልክ ነበር። ደወልኩና እሷን መጣው ገላይን ታጥቢያት ብያትን የወጣሁት ሄልኩ። ሆስፒታል መጣ ቀይ መስቀል ይዞኝ ሄደ። ነጠላ አጭር፣ አሁንም ሆነ አጭር እንደለበስኩነ ምንም አለበስኩም ከላ ሀፍ ቢጃማ ዘንበለሽ ብትን የለም እንደለበስኩ ፈለገ ልጅን ብቻዬን አምጬ ወለድኩት። ወልጄ የስድስት ወር ህፃን ነበር። ስድስት ወር አሳደግኩት። ከስድስት ወር በኋላ ግን ሰራተኛ ሄደችብኝ። ሰራተኛ ስትሄደብኝ፣ ልጅ ለእናቴ አንጥቼ ሰጠኋት። የት ነው ስትለኝ፣ ለቅሶ አልኳት። ምን አለ የሆነ ነገር ብላት ኖረ ይዛ

ሰጠችብኝ ሳፈላልክ ሰፈላልክ ሂዷላል። በሳምንቱ ወተት ምን ምን ያችን የምታሰራኝ ሴትዮ ይል አስይዛ ስትልክ ልጅ ይል በሳምንቱ ሰጠችብኝ። ምንም አይነት ወረቀት የለባትም። ሰው ነው ይዞ ሰው ነው ሊጠይቅ የመጣው። እኔ ባህር ዳር ቀበሌ አስር ላይ ይሰራለሁ። እዛችው ወጥ ቤት ውስጥ ይሰራለሁ። ከዛ እዛ እየሰራሁኝ ልጅን ሰጠችብኝ። እሱን ፍለጋ ቀጥታ ሙሉ እቃ የተከተበበትን ክትባት እንኳን ሳላወጣ ማለት ነው። ልብስ ምንም ምንም አልያዝኩም። ሙሉ እቃውን ሸጥኩን ነው ከነ ቤቱን የተከራዩበት ይህ ሙሉ እቃ ግዙኝ አልኩኝ። ለምን አዲስ አበባ የምሳፈር እዛ ሄድኩኝ። አዲስ አበባ ስፈልግ ስፈልግ ስፈልግ ምንም አላውቅም። ሴልፍ ፊርማው ላይ አለበት ያኔ ደግሞ ሕጋዊ ሆኖ ህፃናት ይሄዱ ነበር። አሁን የተለ እንኳን ተከለከለ። እናት ልጅ እያለቀሰች ነው በወጣት አሁን ያን ልጅ ከሰጠሁኝ በኋላ ያ ፎቶ ተባለ ተባለ ተባለ እና ሰውየው ፎቶ ሊያስልክልኛለሁ ቀዳሜ ቀን ሊላክልኝ ካለ በኋላ በቃ ዛሬ እልክልሻለሁ ሲለኝ እሺ ብዬ የአስራ ሁለተኞች ፈተና ተዘጋ፣ ኢንተርኔት ተዘጋ። በምን ይላክል ቀት የባሰ ጭንቀት የባሰ የፊቴ ጥላሸት ለበሰ። ማዲያቱ አንደኛውን ወጣት ማልቀስ ነው፣ ጠዋት ማታ ማልቀስ ነው። በዛ ሰዓት ላይ ደግሞ ምንድን ነበር መሰለች፣ እኔ ልጅን ስፈልገው ወንድ ሁኖ በእርዳታ ሄዶ ሴት ያደረጉት ማን ነው የሚባል ልጅ ሚዲያ ላይ ሁሉ ወጧል። ታስታውሱት እንደሆነ እሱ ህሌ ነው የንረበሽው ኖት ሰላም ደግሞ ዞኖች በሙሉ ሄደውል፣ እና የእሱ ደግሞ ዶክሜንት እዛ ውስጥ አለ፣ እንዴት እንደሄደ እንዴት እንደመጣ ምናምን የእሱ ፕሮግራም አለ። እዛ እሱን ፕሮግራም አመጣሁ እዛም ወረቀት አመጣሁ። ከምሽቱ ሦስት ሰዓት ነበረ፣ አስራ አንድ ሰዓት ነበረ የደረስኩት። እስከ ምሽቱ ሦስት ሰዓት የካርድ ክፉ አብረን ፈለገኝ። በቃ በጣም አለቀስኩበት። በእናትህ አልኩት ከባህር ዳር ነው የምመላለሰው ሲለው በቃ እሺ አለና እስከ ምሽቱ ሦስት ሰዓት የዘላለም የአዴታን አላገኘንም። ዘላለም ባራስ ሆነ እሚል ሌላ አገኘን ድንገት ስንቀይረው ነው ብዬ ይዤው መጣሁ። የሌላ ሰው ነው ይሄ ሌላ ልጅ ነው። የሱ እንደው ሳገኘው ልጁን ናገኘው እንደዚህ በበጎ ፍቃድ የሄደ ልጅ ነው። እርዳታ የሄደ ልጅ ነው። አሁን ስራ ላይ ነው። ትልቅ አይደለም ይሄ ልጅ። በዛ በዛ በዛ በዛ ተብሎ ያ ሰውዬ ፎቶ ሊልክልሽ ሲል የአስራ ሁለተኞች ፈተና ተዘግቶ በ በቃ አሁን ተከፈተ ተብሎ የአስራ ሁለተኞች እንደ ተከፈተ ታስታውሶ እንደው ቅዳሜ ቀን ነው የተከፈተው። በቃ ነገ እልክል ሰኞ እልክልሻለሁ ሲለኝ በፖስታ ቤት ነው የሚልክልኝ ፎቶውን ደብዳቤው መጥቶለታል። እና ዶክተር አምባቸው ሞቱ። ጠዋት ጣት አመጣለሁ ስል ማታ ተዘግቷል አደር እና ዶክተር አምባቸው አንድ ሳምንት ልም ያለ ጦርነት ሆነች። ባህር ዳር ተዘጋ። እህል አልበላም። ቡና ቡና ችግር የለም ሰኞ ለተላከው እንደገና ኢንተርኔት ሲከፈት ኢንተርኔት ሲከፈት እኔ አልልኩ የሰፈር ልጆች ናቸው። እሱ ሰውዬው ላክ ሰው ሲለቅ ፎቶ ውጭ ፎቶ እና ደብዳቤ መኖርሽን አለ። ይሄ ትልቅ ነው። በምን ውስጥ ይሁን አታውቂም፣ ምን ውስጥ እንዳለ አታውቂም። ዝም ብሎ ውጭ ብቻ አይደለም። እኔ ልጄን የፈለኩት ስራ ሳይዝ ደሞዝ ሳያገኝ፣ ለምን ደሞዝ አግኝቶማ ምን ያደርጋል? አሁን ያለበት ሁኔታ ትምህርት ላይ አላውቅም። ከዛ በኋላ ያለውን ደግሞ አሁን ቢያንስ ስድስት ዓመት ሆነ ይሄን ፎቶ ካገኘሁ ነው እሚራሱ እ ስንት ዓመት ሆነው አሁን አሁን ጥር ሰላሳ ነው የተወለደው። ስለዚህ መኖሩንም ተማሪ መሆኑን ትንሽ ትንሽ መረጃ ያለሽው። አሁን መረጃ የሌለሽ የአምስት ዓመቱ መረጃ ነው። አዎ ከአምስት ዓመት ወዲህ ወደዚህ ያለው ምንም። እናቱም አትለቅም። ታገኛታለሽ፣ አትመልስልሽም እንደው ባጠቃላይ ይህ ጥንካሬ ከየት መጣ ልጆችሽ አሁን በምን መልኩ ነው አንቺን አንደርስታንድ እያደረጉ ያሉ የሚለው ነገሬ አማራጭ የለሽማ አንቺ ካልጠነከርሽ እነዚህ ልጆች ጎዳና ይሆናሉ ሌባ ይሆናሉ ስለዚህ ግርምሽም አራበሽ ቢጠማሽም አልጠማሽም ግዴታ ነው ግድ በቃ ቢያመኝ አሁን ሁለቱን ጉልበቴ ይይሻል ይሄም ይሄም አይሰራም ግን ግዴታ እዚህ ጋር ቆሜ ይሰራል ለሊት ግን እሷ ታሸኛለች፣ እሱ ያሸኛል። ሙቆሃ ያደረጉልኛል። ምንም በቃ አይብርድም። አሁን ደግሞ ምን ልሰራ ጀምሬ ያለሁ ላውንደሪ አስገብቻለሁ፣ ላውንደሪ ቤት ውስጥ። ስለዚህ ሬች ሁሌም ስራ ላይ ነች ማለት ነው። ሁሌም ስራ ናት። እኔ ምን ማረግ። እስኪ እንደው መልክት ያስተላልፍ ለሴቶች፣ ምን ይማሩ ከአንቺ ቢችሉ ባይችሉም፣ ጠንክረው እያሉ አሁን ሬች ምን ላይ ነው ያለች? አሁን ሬች ምን ላይ ናት መሰለሽ? ልጆቹ ያግዟታል። ገቢም የራሷ አላት። ቀስቃ ተጫውታ ከጎረቤቶቿ ጋር ፒስ ሆና የምትኖር ሴት ናት ከልጆቿ ጋር። አሁን ደስተኛ ሆነሻል? በጣም ልጆቼ በልጆቼ በጣም ደስተኛ ነኝ። ሚከፋኝ ያው ቢኖርሽም ብታጭም ለልጆች ሻታሽ አንዱ ልጆች መለየቱ ግን የሆነ ሀሳብ አለ እሱን አገኝቸው እነዚህ ማሳድገሽ እኔ ለምተውሽ ቢለኝ መልስ የለኝም። እኔ ያልሰጠሁትማ እኔ አይደለሁማ የሰጠሁት። እናት ሆኖ ማያውቅ የለም እህትም ሆኖ ማያውቅ የለም። ሳልፈልግ የተሰጠብኝ ልሽን፣ እባካችሁ እርዱኝ፣ እርዱ። ሌላ ምንም አይደለም። የቀበረ ሰው አርፎ ይቀመጣል። በህይወት ግን የተለየሁትን ልጄ መለየት አልቻልኩም። እባካችሁ፣ ሌላ ምንም አይደለም። ልጅ ያገኘ ውቅ ደስ ይለኛል። እንባይም አልቋል። ሀገሩን ንግግር ጨርሻል። ለሰው ሁሉ ባገኘው ቁጥር እሱን ነው ማወራው ሌላ ልጅ የሌለኝ ይመስል። ግን ልጅ በዛት አይደለም ልጅ ስለበዛ ልጅ ልጅ ነው በቃ። በጣም በትምህርት ቤት ሲጎል ላይ አንዱ ይነሳል ያንዱ ሲሆን ብዙ ውጭ ደርስ። አሁን ማምዬ እንግዲህ ኔክስት አላውቅም። ጥፍርና ሚካፕ አስተምራለሁ ብያለሁ። አሁን ስምንት ስትሆን ዘጠኝ ትሆን ገና ናት። በአባዬ ስምንት ነው። ተፈታይን ከዝጋብር ጋር በገና ተማሪ ነው። አሁን ደግሞ ክረምት ይመጣል። የሰንበት ተማር አገልጋይ ነው የሚሆነው። ዳዊት ይማራ ነው። ትልቁም ይማራል። አስራ አስር ነው ትልቁም ይልስ ነው፣ አዲስ አበባ ያለው ነው ዘጠኝ ላይ ያቋረጠብኝ። ያው ስራ ይዟል ራሱን ያስተዳድራል። አሁን ሀያ ሺህ ብር ሆኖለታል። ያው ባለው አቅም ይረዳኛል። የለም፣ ሁሉም ስራ ነው። አዎ አራተኛው ልጅ። አምስት ልጆች አሏት፣ ሁለቱ አፍራዋል ጠንካራ እንደሆነ አገኛለሁ። ምን መሆን ነው የምትፈልግ? አባቴ፣ ወደፊት ከተሳካልኝ ሳይንቲስት፣ ካልሆነ ደግሞ እግር ኳስ ተጫዋች። ጸጉር ቤቷ አትነካትም። አሁን ቤት ውስጥ ምን በማድረግ ነው እናትህን የምትረዳት? መኖሪያ ቤት ቤት በመጽረዳት በማገዝ ቤቷ አመሰሳለሁ፣ ምግብን በማብሰል አባክ ምን ትሰራለ? ምግብ እያበሰልኩ ቤተሰቦች ያመግዛለ። ጎበዝ። እናት ሰርታኛንም ታሰራለች። በቃ አመሰግናለሁ ጥሩ ጊዜ ነው ያሳለፍን ሪችዬ እንግዲህ ያው ልጆችሽን ወክሎ እሱ ደግሞ አለን ልልሽ አይዞሽ እናቴ እያለች ነው እና እስካሁን የነበረሽን ጥንካሬና ተስፋ ደግሞ መቀጠል እንዳለብሽ ላንቺ አልነግርሽ ደስታ ጀምረ ነው በእንባ ቋሽተነዋል ያለ ነገር አይደለም ጉልበቷን ጊዜዋን ገንዘቧን ጨምራ ያጠፋችበት የመጀመሪያ የልጅነት ልጇ በማደጎ ሌላ ቦታ በተለይ ከኢትዮጵያ ውጭ ነው ያለውና መኖሩን ታውቃለች፣ ግን ከአምስት ዓመት ወዲህ ግን ጠፍቶባታል። እና ይህንን ፕሮግራም የምትከታተሉ ተመልካቾቻችን ፎቶውንም እንዲሁም ደግሞ የእሷን ስልክ እንለጥፋለን እና የምታገኙትን መረጃ ማንኛውንም መረጃ እስቲ እዚህ ቦታ ጠይቂ እስቲ እዚህ ቦታ ሂጂ የምትሏትን ሁሉ ታደርጋለች። እኛም እንግዲህች እግዚአብሔር ደግሞ ከልጅሽ ጋር አገናኝቶች አንድ ቀን በዚህ ፕሮግራም ታይቶ ነው የተገናኘን ለማለት ያብቃን እንላለን። ጎበዝ ጠንካራ ሴት ነች። የሷ ታሪክ የእውነት ተዘርዝሮ ተዘርዝሮ የማያልቅ ነው። የራሔል ስራ ይቀጥላል